ራስሽን ጠብቂ ሱማያ ማለት ነው። አው ራስሽን ጠብቂ አይንሽን እንዳታጠፋሽ አሞሪታ ማለት ነው። ሀዩ እንዳስቅበሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ድን የተከበራችሁ ቤተሰቦቼ እንዴት ናችሁ? በማናቸው ሰላማችሁ በዝት ተረፈ ባደለኝ እንደ ምድር አሻዋ ማለት ነው። የምትወዱኝ የሚወዳችሁ ሁላ የሚጠላኝ ሰው የለም፣ አንድችም ሚጠላውም ሰው የለም። ሁላችሁንም እወዳችኋለሁ ማለት ነው። አላህ ሱብሓነሁ ወተዓላ ብሎ የሚዋደድ ያድርገን ማለት ነው። ወደ ሬሴ ልማላስና ዛሬ የመጣሁት እንግዲህ ሱመያ እስከምትረጋጋ ከሰኢዶጋ አብራ እስከምትኖር ድረስ እኔ ሱመያን የተከታተልኳት ነው ማለት ነው። ኢንሻአላህ በቅርቡ ሱመያና ሰይዱ አብሮ እንዲኖሩ እቅዴ ነው ማለት ነው። እቅዳችን አሳካልን ዱዓ እናድርግላት ማለት ነው። አሁን ራሱ ሱመያ እውነት ለመናገር አሳዝናኛለች ማለት ነው። ለምን ሴት ሴት በመሆኗ ማለት ነው። ሴት የፈለገች አደርጋለው ብትል ትሸነፋለች። መሸነፋ አይቀርም ማለት ነው። አሁን ሱማያ ሰይዶ ይምጣ እያለች አሁን ሶስተኛ፣ አራተኛ ቪዲዮ መስላለኝ የሰራችው ማለት ነው። ግን ሰይዶ አልተገኘም። በመጀመሪያ ደረጃ ሱማያ ራስሽን ጠብቂ፣ ከአሞራ ቀልድ አሞራ እኮ ሰውን ይገላል። ባለፈው አይታችሁ ከሆነ ሰው ገሏል ማለት ነው፣ አሞራ ደብድቦ ማለት ነው። ስለዚህ ሱማያ ራስሽን ጠብቂ ማለት ነው። ዓይንሽን እንዳታጠፋሽ። ዛሬ ደግሞ አልፈሻል ተርፈሻል ማለት ነው። ለሌላ ጊዜ እንደዚህ አይነት ቀልድ አያስፈልግም ማለት ነው። ለልጆችሽ ኑርላቸው ማለት ነው። ለልጆች እናት ታስፈልጋለች አባትም ያስፈልጋል። በሁለቱም መሃል ቢያድጉ በጣም ደስ ይላል ማለት ነው። ይሄ የአላህ ውሳኝ ነው ማለት ነው። ብዙዎቹ ያለ እናት ያድጋሉ፣ ያለ አባት ያድጋሉ። ይሄ የአላህ ቃዳ ወልቀደር ነው። እንግዲህ ለህይወትሽ ዋጋ ስጭ። ብዙ ጥላት አለብሽ፣ አው ሀዩ እንዳስቅብሽ ማለት ነው እውነት ለመናገር ራስሽን ጠብቂ። በባህሩን ብዙ ልጆቹን ይዘሽ ባህር ለባህር መሄድ የለብሽም። ዱዓ አርጊ። እንግዲህ የልጆች እናት ነሽ። አሁን ዱዓን የማያስፈልግሽ ላንቺ ማለት ነው። የልጆችሽን አባት እንዳታጪ ማለት ነው። ልጆቹ አባታቸው ቢያጡ ማለት ነው፣ ነገ መቆም ማቀመጥ ያሳጡሻል ማለት ነው። እውነት ለመናገር የአሁን ጊዜ ልጆች በጣም ነው አባታቸው፣ ከአባታቸው ካደጉ እናታችን ብሎ ነው የሚያስቸግሩ፣ ከእናት ካደጉ አባቴ ብሎ ነው የሚያስቸግሩ። የአሁን ጊዜ ልጆች በጣም ሞኞች አይደሉም። በጣም አዋቂ ንቁ ናቸው ማለት ነው። ስለዚህ በዚህ ወጥቶ እንዳይቀር በሰላም ከልጆቹ ጋር እንዲገናኝ አንቺ ዱዓ ማብዛት አለብሽ። ስለዚህ ካሞራ መቀለድ ይቅርብሽ። አንደኛው ደረጃ ላይ ሁለተኛ ደረጃ ላይ ደግሞ በየባህር ማዞር ይቅርብሽ። እውነት ለመናገር ስንቶቻችን በባህር ገብቶ ቀርቷል ማለት ነው። ጥሩ አይደለም ለማለት ነው። እንግዲህ አሁን ዘይዶ ወጥቶ አልተመለሰም። አንቺ ግን ትንሽ ትንሽ ቀደም ብለሽ ሰኢዶን እችን ቃል ና የምትለውን ቃል እንገናኝ የምትለውን ቃል ብታወጫት ብትናገሪ ኖሮ ወላ ላዚም ህዝቡ ነበር ድዋ ማያረግልሽ። ስለዚህ አሁን ትንሽ ትንሽ አምልጦሻል ይመስለኛል። ወላሁ አለም አላሃ ደግሞ በሰላም ያገናኘው ያገናኛችሁ። አላሃ እንደ ሰው አይደለም። እንግዲህ ለጊዜው ሰይዶ አውቆም ሊሆን ይችላል፣ ችግር ደርሶበትም ሊሆን ይችላል። ሀገራችን ያለው ችግር እናውቃለን። ስለዚህ በሰላም ከአንቺ ጋር ከልጆቹ ጋ ከልጆቹ እናት ጋ በሰላም አገናኙ። አሁን ሰይዶን አንቺ የፈለክሽው ነው ማለት ነው። ስለዚህ ሰይዶ አንድ ነገር ቢሆን ከጭንቅላትሽ አልወርድም። እንደዚህ ያደርገሻለሁ እንደዚህ ያረግሻለሁ የምትለዋም አያት አላህ አደብ ስጣትና ተፈቅራችሁ ተዋዳችሁ እንድትኖሩ ዱዓችን ነው። አዎ ለምን ብትሉ አንድ ወንድ ብዙ ሴት ማስተዳደር ይችላል ማለት ነው። አቋም ካለው፣ አቋም በብር ብቻ አይደለም፣ የልብ አቋም ያስፈልገዋል ለወንድ ልጅ ማለት ነው። ስለዚህ ብር አለኝ አቅም አለኝ የሚሉ ወንዶች ቂዘናሞች ብዙ ሊኖሩ ይችላሉ አዎ ከዛኛ ወንዶች ብር ካላቸው ወንዶች ከሚያናፉ ወንዶች ደግሞ ልብ አለው ወንድ ሊበልጥ ይችላል ልብ ካለው እንዴት እንዴት ማስተዳደር ሴትን ልጅ እንዴት እንዴት መጠበቅ የሚችሉ ብዙ ወንዶች አሉ አዎ እንደዛ አይነት ወንዶች ከሆነ ሰይዶ ለሁለታችሁም ይበቃል ሌላም ደግሞ ይጨምር እንደውም እንደውም የሰኢዶ ምስቶች አራት ሶስት ይመስሉኛል ማለት ነው። እውነት ለመናገር የሚከራከርለት ብዙ አለ ማለት ነው። ስለዚህ ሱማያን የሚሰጥ ለሰኢዶ የሚከራከር አለ ማለት ነው። ስለዚህ አራቱም ይሆን ሸሪያ ይፈቅድለታል ማለት ነው። ልብ ካለው ልቡ መግዛት ሴቶችን ማስተዳደር የሚችለው ብሩን እዛው ሰዱልትና ማለት ነው። ብር አዛው ሰዱል ህይወት ካለ ፍቅር ካለ ብር አለ ማለት ነው። እውነት ለመናገር ብር አይደለም ሰው ልጅ የሚገዛ ማለት ነው፣ ፍቅር ነው። ስለዚህ ልብ ነው። ልባችን ንጹሕ ይሁን፣ ልባችን ንጹሕ አላህ ያደርገው። ልብ ንጹሕ ከሆነ አንድ እንጀራ ለብዙ ሰው ማብላት እንችላለን። አንድ ጀበና ቡና ለብዙ መጠጣት እንችላለን ባችን ንጹ ይሄ በቂያችን ነው። አላህ ሱብሃነ ወተዓላ ያኑረን። ቁዋውን ስጠን ፍቅሩን ስጠን ብለን ተደስተን ከኖር ያኖረናል ማለት ነው። ለመናገር በ ይሄ መኖር አለበት በውስጣችን መንድ ነው መኖር አለበት፣ ፍቅር መኖር አለበት፣ ውዴታ ጥላቻ ሳይሆን ጥላቻ አላህ ሱብሃነ ወተዓላ ከውስጣችን ያንሳልን። አቡ እውነት ለመናገር ጥላቻ ካለ ምንም በረካ የለም፣ ምንም ሰላም የለም ማለት ነው። ውዴት አይስጠን። እውነት ለመናገር ውዴት አይስጠን። ይሄ ጣውንቴ ነው፣ ይሄ ወንድሜ ነው፣ ይሄ ወንድሙ ነው ሳንል ምንዋድር ሰዎች ያደርጋል። እንሻአላ ላይ ከሬ እንግዲህ ሱማያ ዛሬ ያደረገችው ነገር እውነት ይቺ አሞራ በጣም የመታች አትመስሎኝ። ደንግጫለው ማለት ነው የረጉት ነው ተይ፣ ተይ ሱማያ፣ እንደዚህ አይደለም። አሁን ላንቺ ማን ይተልቅልሻል? አንቺ ተልቅ ሰውነሽ ማለት ነው። ተረጋግተሽ፣ ልጆችሽ አረጋግተሽ፣ ባለቤትሽን አረጋግተሽ መኖር ምቺ ሰውነሽ ማለት ነው። አሁንም ግን ብሆን መዞር፣ መሄድ፣ መቀለድ ማብዛት የለብሽም። ዱአ ማብዛት ማብዛት አለብሽ። ለምንድን ነው ሳይዶ አንድ ነገር ብሆን የሱ አዩ መጨፈር ሳይሆን ልጆችሽ ያስቸግሩሻል ማለት ነው። ልጆችሽ ድሮ እንደዚህ እንደዚህ አድርገሻል አባትን እንደዚ ነው አልሀ ያርገውና ብሎ እንደዚህ አድርጎን አንጠልጥሎ የሚይዙሽ ማለት ነው። ሰይዶ ወጥቶ ቢቀር የሆነ ነገር ቢደርስበት፣ ያው እኛ አይደርስም ይደርስበታል ማለት አንችለው አለ የለም ከቪዲዮ ጀርባ ይኖራል አይኖሩም ምናቀው ነገር የለም። እዚ ጋ ባየ ነው ብቻ ነው። ስለዚህ ይሄ ነገር ቢደረግ ለምሳሌ አንድ ነገር መስፈርት አለው። ይሄ ነገር ቢሆን ብለን እናስቀምጠው ማለት ነው። ስለዚህ ይሄ ነገር ሰይዶ አንድ ነገር ቢሆን ያኔ ብዙ ሰዎች ለነዚህ ልጆች ሊያስተምራቸው ይችላል ማለት ነው። ይሄንን ነገር ሁሉ ቪዲዮም ሊያዩ ይችላሉ ማለት ነው። ስለዚህ ያኔ እኮ አባታችን እንደዚህ በተረጊው ከኛ ባልተለየ ብሎ በጣም ነው የሚወቅሱሽ ማለት ነው። እውነት እውነት እውነት ነው ይ ውሸት ሌለበት ማለት ነው። ስለዚህ ረስሽን ጠብቂ፣ ድዋ አድርጊ፣ ሰይዱ ወደ አንቺ ሊመጣ አሁን በፈለግሽው ሰዓት በሰላም አንቺ ጋር ሊደርስ ድዋ ማረግ ነው። ድዋ ብዥ ማለት ነው። በቃ መቀለድ ይቅርብሽ ማለት ነው። ድዋን ስታረጊ ብትመጪ የሰገሽ ብትመጪ የሆነ ነገር ያደረግሽ ብትመጪ የበላሽ ብትመጪ ያው እኛ ምን መጣለም ማለት ነው አለን ከጎንሽ ማለት ነው። ስለዚህ በርታ በይ። ብዙ ሰዎች ከስርሽ አሉ ማለት ነው። ብዙ ሰዎች የሚጠል የሚጠ አንድ ሰው ሲኖር የሚጠላውም ሰው የሚወደውም ሰው ሊኖር ይችላል ማለት ነው። ጠላቶች ያዝናሉ ስትደሰች ማለት ነው። ሲከፋሽ ደግሞ ይደሰታሉ ማለት ነው ጠላቶች። ስለዚህ ወዳጅ በእንደዛም ልክ ይደሰታል። ደስታ ደስታሽ ያስደስተዋል፣ ሀዘንሽ ያሳዝነዋል ማለት ነው። ስለዚህ አሁን ራስሽን ጠብቂ ለማለት ነው መጣሁት። እውነት ከዛሬው አሞራ ከተረፍሽ የቱም ሀረረም ኖረሽ ናዝሬትም ኖረሽ የፈለግሽ አዲስ አበባም ኖረሽ ስትኖሪ ብቻ ነው፣ ጤና ሲኖርሽ ብቻ ነው። የዛሬው አሞራ አይንሽን ብታጠፋሽስ፣ የሆነ ቦታ ብደበድበሽስ? አሞራ በደንብ ነው ምደበድበው ማለት ነው። አንዴ እኔን ያደረሰብኝ ነገር ስላለ ነው። አንዴ እኔ ልጅ ያለው ሀገር ላይ የሆነ ለቅሶ ቤት ነው ያው ልጅ ያለን ሄደን እንበላለን። ጎረቤት ለቅሶ አለ። ስጋውን ሄጄ እየበላዋለ እኔ ጥሬ ስጋ አልበላ ስጋዋን እዢ መጣሁ። በኮባ ነው፣ በኮባ እንደዚህ እዤ በእጄ እዤ ያመጣዋለ። አሞራማ መታ መንጭቅ አርጋ ወሰደች፣ ወሰደችብኝ። እጅን ለጉድ ብለዋ እንደከተፈኝ ነገር ነው። ከተፋ አርጋ እጅን የበላችኝ ማለት ነው።

ችግር ማያደርሰው ማለት ነው። ጥሩ አይደለም ለማለት ነው። ራስሽን ጠብቂ፣ ፈጣሪ ጠብቀሽ ልጆችሽንም ይጠብቅልሽ፣ የልጆችሽንም አባት ይጠብቅልሽ። እንግዲህ ጣውንትሽም ተረጋግታ የቤቷን ይዛ በቃ ኖረዋን ይዛ ቁጭ ምትል የተረጋጋ ነብስ ያድርጋት ማለት የተረጋጋት የተረጋጋ ኑሮ ትኑር ማለት ነው። የተረጋጋ ነፍስ አላህ ይወፍቃት ማለት ነው። ለሳ ድዋ ብታረጉ ለሳ አደብ ስጥሽ ብትሉ ለሳ ጤና ይስጥሽ ብትሉ በእናንተ ስለማይጎል ለሳም ደዋ ማድረግ ነው። ለለለለለው ከማለት ወጥታ አደርግሻለሁ፣ አርደሻለሁ፣ ቆርጠሻለሁ፣ ፈልጥሻለሁ የምትለው በንዴት ነው ማለት ነው። ጥምብስ ብላለች ማለት ነው። ለሳ አደብ ስጣት ረ ሴት ልጅ እንደዛ ስትሆን አስለን ወንዶች አንደዚህ ለበልባ ሴት አይወዱም። አይወዱ ሳይደሆን አዩ ማስቲካ ነው እኮ የሆነችበት፣ እውነት ለመናገር እኔ እንጃ። ማስቲካ ደሞ አንዴ ማን ነው ፊታትና እሳም ከፈታሃት እመጣለው ብትላ ሱማያ ትፈታታለ ወሲ ይባል ምስትን አልፈተማ ብቻታላ፣ ሱመያንም ማስተዳደር ይችላለው። ልጆች እናት ናት። ወዳት አለ አፈቀራት አለ ፍቅሬ ነው ያገባኋት። ምን ብለዋል ማለት ነው። እውነቱ ነው። አሁን ምንድን ነው የሚሰማው እዛ ጋ? ሰይዶ መሸነፍነት አይፈልጉም ወንዶች፣ አየን። ምንም ባያፈቅራት ምንም ባይመስለው አግብቷታል በቃ፣ ልትኖር ነው የምንፈልገው። ለምን ሱማያ አሸነፈችው እና ምስቱን ፈታ እንዲባልም አይፈልግ። ደግሞ አያት ማስቲካ ስለሆነች፣ ማስቲካ ልብ ብላችሁ ከሆነ በልብስ ከተለጠፈ፣ በሆነ በመሬት ከተለጠፈ መረም እሺ ብሎ አይነሳም፣ ፈቅፍቃችሁ ነው ስለዚህ ይህንን አዩን ደግሞ መፈቅፈቅ ስለማይቻል ማስቲካ ስለሆነች ምንም ማድረግ አይችልም ማለት ነው። የግድ መኖር ማስተዳደር ነው ያለበት ማለት ነው። ማስቲካ ይለቃል እንዲ፣ አይለቀም ቦታው ላይ እንደውም አይለቅም። ልብ ብላችሁ ከሆኑ በስንት መከራ በረዶ አስቀምጣችሁ ፈቅፍቃችሁ፣ በቃ በሆነ ትግል እንጂ ይሄ ማስቲካ አይለቅም ማለት ነው። ያ ማስቲካ ስለሆነች እሷ በቃ ያቃል ሊኳን ያቃል ማለት ነው። ወንዶች ሚዛን ናቸው፣ ሚዛን ይመዝናሉ ማለት ነው። ልክ ሊካን ስላወቃት መጀመራ ማስገድዳ ነው ያገባችሁ ያገባት። አሁንም ደግሞ ታስገድደዋለች። ሱማያ ደግሞ ይሄ ነገር አቆስላታል፣ ብቻ ከባድ ነው። ሁሉም ነገር ደግሞ ሰላም ሆነው። ማነው ሰላም የማወርደው? ማነው ሰላም የሚያስገኘው? ሰላም የምታስገኘው ለሰኢዶ ሱማያ ናት። ሰላም የምታስገኘው አዩ ድረስ ሰላም የምትሆነው ሱማያ ሰላም ስታወርድ ነው። አሁን ሱማያ ኖርማል ሆና ሰኢዶን እሽ ብላ አድራ ውሳናም እሺ እህቴ ነሽ ታናሽ ነሽ ብላ ቀጥ ለጥ ነው ምትለው ማለት ነው። አዩ ራሱ ማነው ቀጥ ለጥ ማረጋት ሱማያ ጸባይ ስትገዛ ሰይዶ፣ ደግሞ በስርዓት ሲያኖራቸው በስርዓት አንዳንድ ወንዶች ምስጠገቡ ማለት በቃ በአንድ ሽንት ነው የሚሸኑባት ማለት ነው። አዎ ይህ ነገር አታወቀ ነው። ምስተገቡ ማለት ያቺን ዞሩ ብሎ ማያዩት በቃ ልጆቹም ልጆች አይመስሉትም። እንደዛ አይነት ነገር አይመስለኝም። ሰይዶ ማለት ነው። እስከዛሬ እስከዛሬ እስከዛሬ ይሄን ያክል ከሰል እስከ መን ድረስ ከውጭ ውጭ ከውጭ ውጭ የፈለጋት ቤት ሳይገባ አይኖርም ነበር። ሰይዶ ጀግና ጎበዝ ጠንካራ ወንድ ነው ማለት ነው። እንሻላ ሁለቱንም በፍቅር ማኖር የሚችል ሰው ይመስለኛል። ወላሁ አለም እንግዲህ ሱማያ ሰላሙን ካወረደች ሁሉም ቦታ ሰላም ይሆናል። እንሻላ ሱማያ ንግስቷ ሰላሙን አውርጂ ሰላሙን አውርጂ፣ ለልጆችሽ ብለሽ የዛሬውን። ልጆች ትንሽ እየጩጪ የሆኑት እንደፈለግሽ ስታዞረቸው እንደፈለግሽ ቦታ ስቶቻቸው የሚታዘዙልሽ ጊዜ አልፎ፣ አንቺ መያዙሽ ጊዜ ይመጣል። በቃ በጣም መያዙሽ ጊዜ ይመጣል። ለምን እንደዚህ ያደረግሽው አባታችን? ለምን እንደዚህ ብሎ በጣም ሊወቅሱሽ ይችላሉ ማለት ነው። እውነት ለመናገር እንግዲህ ውዱ ቤተሰቦቼ ሰላማችሁ ብዝት ይበልልኝ። ላይክ አርጉን፣ ሼር አድርጉልኝ፣ ሰብስክራይብ አድርጉኝ። አዲሶች ውድድ ነው ማድረጋችሁ። ሰላም ለሀገራችን ሆን የመዳም ቅመሞች መዳም የምትሆኑበት ጊዜ ቅርብ ይሁን ማለት ነው። መዳምነት ያስፈልገናል። ለመዳም ባጃጆች በተራችን መዳም መሆን አትመኙም? ይኔ እመኛለሁ። ማዳም መሆን እመኛለሁ። ማዳም ሲላችሁ ጥሩዋን ማዳም ማዳም እናት የምትሆን ለሰራተኛ እናት የምትሆን ማዳም መሆን ፈልጋለሁ። አዎ ማዳም የምትሆኑበት ጊዜ ቅርብ ይሆንልኛል ያላችሁ ሰዎች ይኔ መታችሁ ላይክ አድርጉ፣ ሰብስክራይብ አድርጉኝ፣ አዲሶች ነባር ቤተሰቦች ሼር አድርጉልኝ። በዚሁ እንቋጫለን። ሁሌም አዳዲስ ነገር ስናይ እማጣለን። አንወዳችኋለን። ሰላማችሁ ይብዛልን። አሰላሙ አለይኩም ወረህመቱላሂ ወበረካቱ። መልካም አዳር፣ መልካም ሸዋል ያደርግላችሁ። ጾሙ ደግሞ ጾሙ ሸዋሉን ከባድ አጅር ታስገኛለች ማለት ነው። አጅር ለማግኘት አትፈልጉም? አጅር ማግኘት የፈለገ ሰው መጾም አለበት። ስድስት ቀን ወርድ ለስ አለ ማለት ነው። እንጾም አለን እንሻላ አላህ ይወፍቀናል። ይወፍቃችሁ፣ ይወፍቀን። በድጋሚ ቸው ብያለው። በድጋሚ አሰላሙ አለይኩም ወራህመቱላሂ ወበረካቱ መልካም አዳር በይባይ።